አላህ ከሰጠን ንዕማዎች ትልቁ ጸጋ፣ ትልቁ በረከት፣ ትልቁ ስጦታ ጊዜን ነው። ይህ በእድሜያችን ውስጥ የሚገለጽ ነው ማለት ነው። በዱንያ ላይ በምንኖረው እድሜ ውስጥ የሚገለጽ ነው። ቀናችን የት ነው የምናሳልፈው? ሰዓታቶቻችንን የት ነው የምናሳልፋቸው? እያንዳንዳችን ቆም ብለን ከቻልን የወሩን ካልቻልን የሳምንቱን ምናልባት እስቲ የትናንትና ውሎአችንን በአእምሯችን እናስብ። የት ነው ያሳለፍ ነው ምን ሰራን? አላህ ፊት ይዘን ብንቀርብ ማናፍርበት የሚያኮራን ይሄን ነው የሰራን ብለን የምንል ምን ሰራን? በትናንትናው ውሏችን፣ በዛሬውስ? መስጂድ ለጁማ እስከ መጣን ሰዓት የት ነው የነበር ነው ከሰላት አልፈጅር ጀምረን እስካሁኗ ሰዓት ድረስ የት ነው የነበር ነው የሰው ልጅ እድሜ ሒሳብ የሚደረግበት የምመነዳበት የሁሉ ነገር መለኪያው እዚሁ ማቀፍ ውስጥ ነው፣ እድሜ ውስጥ ነው ያለው። አላህ ስብሓነ ወተዓላ ባሮቹ ላይ ከሚመጻደቅባቸው ነገሮችም እድሜ የሰጥቷቸው እነሱን ማቆየት ሰዎችን ይላል አላህ ፈጥረን በልጅነት በወጣትነት እድሜያቸው ምን ወስዳቸዋሉ ይላል አላህ ሚንኩም መን ዩተወፋ ወሚንኩም መን ዩረዱ ኢላ አርዘሊል ዑሙሪ፣ እስከ እርጅና እስከ መጃጀት ደግሞ የሚሄድም አለ በሌላ ቁርአን ላይ ሱመ ሊተኩኑ ሽዩኸን ወጣትነት እድሜን ጉልምስና እድሜን አልፋችሁ እርጅና እድሜ እስክትገቡ ይላል። የሁሉ ነገር በእድሜ ዙሪያ ነው ያለው። ነቢዩ ዓለይ ሷላት ወሰላም የዚህን ጉዳይ አሳሳብነት ስነግሩን፣ እለተ ትንሣኤ የቅያማ ቀን ሰዎች እግሮቻቸውን ከተከሉበት አያነሱም፣ አራት ጥያቄ ተጠይቆ መልስክ እስክመልሱ ድረስ አሉ አንዱ የግድ የምንመልሰው መልሰው መልስ ምንድነው? እድሜ ተሰጥተዋል? ሀያም፣ ሰላሳም፣ አርባም፣ ስልሳም፣ ሰባም፣ ሰማንያም የት ነው ያሳለፍከው? የት ነው እነዚህ ጊዜያትን ያሳለፍካቸው ምን ስትሰራ?